በስማቡ ወወልድ መንፈስ ቅዱስ አህዱ አምላክ አሜን። ትወዳችሁ በክርስቶስ ፍቅር ሰላም ለእናንተ ይሆን እንደምናላችሁ ሁሉን የሚችል አምላክ ጌታ ክሁን ምስጋና ይግባው ጋይዛን በሚባሉ በዚህ ቻናል የተለያዩ የፍቅር እና የትዳር ትምህርቶችን በጣም ላጭር ደቂቃ ቢበዛ ለአስር ደቂቃ እንካፈላለን። ዛሬ በትክክልን ፍቅር ይዟችኋል ወይ? ባላችሁ ግንኙነት በፍቅር ነው ወይ ያላችሁት የሚለውን ጥያቄ ልጠይቃችሁ እፈልጋለሁ። ሰው ፍቅር ሲይዘው ምንድነው? አንድ ሰው ፍቅር ያዘው ወይ ትክክለኛ ፍቅር በልቡ ውስጥ አለ ተብሎ የሚቆጠርለት ምን ቢኖረው ነው፣ ምንስ ቢያጠቃልል ነው የሚለውን እንድንመለከት ነው። ደስ ይለኛል ሳየው፣ ይሄ ልጅ ደስ ይለኛል፣ አብሬው በሆን ደስ ይለኛል፣ ብሰማዋ ድምፁን ደስ ይለኛል። እንዲህ አይነት ስሜት ሊኖርሽ ይችላል፣ እሱ ፍቅር ነው። ይቺ ልጅ ደስ ትለኛለች፣ ከሷ ጋቦ እንዴት በጣም ጥሩ ነበረ ብትል፣ ወንድሜ ያንተ አሁን ፍቅር ይዟል ማለት ነው። ትክክለኛው ፍቅር ምንድን ነው? ትክክለኛ የፍቅር ስሜት ምንድን ነው? ይህን በደንብ ማወቅ ያስፈልጋል ሰው ግንኙነት ሲጀምር የፍቅር ግንኙነት ሲጀምር ይህን በሚገባ ማወቅ አለበት እንግዲህ የፍቅር መሰረታዊ የሆኑ ሶስት ነገሮችን አጠቃልላል አንደኛው ፓሽን ነው ጥልቅ የሆነ መማረክ ለምሳሌ አንቺ ከእሱ ጋር ባለሽ ግንኙነት በእሱ የምትማረኪበት ነገር ሲኖርሽ ማለት ነው በጣም ደስ የሚልሽ ሁሌ ደስ የሚልሽ ሁሌ ደስ የሚልሽ ቁመናው ሊሆን ይችላል። አስተሳሰቡ ሊሆን ይችላል። አመለካከቱ ሊሆን ይችላል። ለእግዚአብሔር ያለው ፍቅር ሊሆን ይችላል። ወጣትነቱ ሊሆን ይችላል። ብቻ በሱ ደስ የሚልሽ ሲሆን አብረሹ ተቀምጠሽ ግን ለምንድን ነው ከዚህ ልጅ ጋር የምኖረው የምት መሆን የለበትም። አንተም ልክ እንደዚሁ በሆነ ነገር በውበቷ በአነጋገሯ፣ በአስተሳሰቧ በእምነቷ በየዋህነቷ የምትማረክ ሲሆን እና የአማራኪነት ሲገዛህ ልብህ ውስጥ ትልቅ ቦታ ሲኖረው የመጀመሪያው ነገር ነው። ለምንድን ነው ከእሷ ጋር ግን እያሳለፍክ ያለሁት እያልክ መኖር የፍቅር ግንኙነት ሊባል አይችልም። ለምን የሚለውን ጥያቄ ሰው ካልመለሰ ችግር ላይ ያለ ማለት ነው። ሁልጊዜ ጥያቄያችን በህይወት ውስጥ ለምን የምንለውን ጥያቄ መመለስ መቻል አለበት። የትኛውም ተግባራችን ግን ፓሽን ሲኖረው ሰውየው ለምን ለሚለው ጥያቄ አንድ መልስ ሰጥቷል ማለት፣ ደስ ትለኛለች፣ ይሄን ነገር ወድላታለሁ፣ ይሄን ነገር ወድላታለሁ፣ በዚህ ነገሩ በጣም እማረካለሁ፣ እግዚአብሔር የሰጠኝ በረከቴ ነው፣ ስጦታ አይነች ብሎ እንዲያስብ የሚያደርገው ጥልቅ የሆነ ስሜት ያስፈልገዋል አንድ ሰው ፍቅር በትክክልም አለው ተብሎ ለመ ለ እንዲተረጎም የሚያደርገው ይሄኛው ነገር ነው ሁለተኛው ነገር በጣም መተዋወቅ መቀራረብ መቀራረብ የወላችሁ በጣም ደስ የሚል ሰው በጣም የምትወጁ ሰው ወይ በጣም የምትወዳት ግን ማትቀርባት ሴት ፍቅረኛ ልትባል አትችልም መቅረብ አለብህ መቅረብ አለብሽ ልታወሪው ሀሳብ ሽን ልትገልጭለት ማንነት ሽን ልታስተዋውቁ ይገባል። ካላወቀሽ አንቺ ብቻ ሽን ግን እልም ያለ ፍቅር ቢይዝሽ ፍቅር ሊባል አይችልም። መቀራረብ፣ ሁለተኛው ፍቅርን ፍቅር የሚያሰኘው ሁለተኛው አምድ መቀራረብ ነው። እሱና አንቺ፣ አንተና እሷ ያላችሁ ግንኙነት መቀራረብ አለው ወይ? የምትነጋገሩበት ጊዜ አለ፣ የምታወሩበት ጊዜ አለ። እሱም በደንብ መጠየቅ ያስፈልጋል። በቤተክርስቲያን አካባቢ ያሉ ወጣቶች በተለይ እግዚአብሔርን እየፈሩ ያደጉ ወጣቶች ከሴት ጋር መታየት ወይ ከወንድ ጋር መታየት እንደ ነውር እንደ ኃጢአት እየታየ ነው የምናድገው ያደግ ነው ማለት ነው። እና በዚህ አይነት ሁኔታ ውስጥ እንሆንና እድሜያችን ለፍቅር ሲደርስ የፍቅር ግንኙነት ለመጀመር እንሞክራለን። በጣም ትልቁ ችግራችን ምንድን ነው? ለመተዋወቅ ጊዜ አንሰጥም። ምናልባት ወንዱ ሄዶ አንዲን ሴት ሊጠየቅ ይችላል። እሺ ልትለው ትችላለች፣ ግን ሁለቱ አይገናኙም። መገናኘትን ራሱ እንደ ኃጢአት፣ አብሮ ሻይ መጠጣትን፣ መወያየትን፣ መተዋወቅን፣ የልብና የልብን መጫወት፣ ጥልቁን መቀራረብ እንደ ትልቅ ኃጢአት እየቆጠሩት ሊመጡ ይችላሉ። እየተዋደዱ ደስ እያለችው ወይም ደስ እያላት፣ ግን ይቀራረቡ ይሄ ደግሞ ምን አደጋ አለው? ሰው ካልተዋወቀ እንዴት አብሮ ሊኖር ይችላል? መተዋወቅ መቀራረብን መተዋወቅን ያመጣል አይደል? ሰው ሲተዋወቅ ነው ካብሮ የሚኖረው። ለምሳሌ ቁጡ የሆነ ባህሪ ተደብቆ ከሆነ ያለው ያን የሚቆጣ ሰው እንዴት አድርጌ ልሸከመው ይችላሉ ብለን ልንዘጋ በተዘጋጅ ስታውቀው ነው። አኩራፊ ሴት ከሆነች እንዴት ነው ይህን አኩራፊነቷን ልሸከመው ወይም ላስተካክለው የምችለው ብለን ማሰብ የምትችለው ስታውቃት ነው። ለገንዘብ ያለው አመለካከት በጣም ገንዘብ ማውጣት የማይወድ መሆኑን ስታወቂ፣ ከዚህ ሰውዬ ጋር እንደ ባል እንዴት እኖራለሁ፣ ወይም በጣም አባካኝ መሆኗን ስታወቂ፣ ከዚህ ሴትዬ ጋር እንደ ሚስት እንዴት እኖራለሁ ብለህ ማሰብ የምትጀምረው ወይም ደግሞ ወይም ጉዳይ አስማምተን መኖር የምንጀምረው ስንተዋወቅ ነው። ለመተዋወቅ ደግሞ መቀራረብ፣ ኢንቲሜሲ በጣም በጣም ወሳኝ ነገር ነው። ስለዚህ በፍቅር ግንኙነት ውስጥ ሁለተኛው አስፈላጊው ነገር መተዋወቅ ነው። ሶስተኛው መሰጠት ነው። መሰጠት የእውነት የልብ መሆን ማለት ነው። ፍቅር አይደል፣ ፍቅር የሚቀለልበት አይደለም። አንድ ሴት እናት አባቷን ጥላ የምትሄድበት ዓለም ነው ይሄ። አንድ ወንድ ቤተሰቦችን ጥሎ ሚስቴ ብሎ ቤት የሰራበት ቤት ውስጥ ሚስቱን ይዞ የሚኖርበት ዓለም ነው። እስከ አርባ ከአርባ እስከ ሰማንያ ዓመት ድረስ ባለው እድሜያቸው ዘላቂ ጓደኞች ሆነው የሚቀጥሉበት አለም ነው። ይሄ አለም መሰጠት ይፈልጋል። የልብ መሆን ይፈልጋል። ይሄን አለም ፌክ ሰው ሆነን ልንጀምረው አንችልም። የውሸት ሳናምንበት ልንጀምረው አንችልም። ሳይቀበለው ልባችን ልንጀምረው አንችልም። ይሄና ያደረጉ ሰዎች መቼ ተዛለቁ? መቼ ኖሩ? ልባቸው ሳይቀበለው የጀመሩት ኑሮ አፍርሰውት አልሄዱም፣ በትነዋል፣ ሄዱም ልጆቻቸውን። ስለዚህ ትክክለኛ ፍቅር ትክክለኛው ፍቅር ከመማረ ከመታዋወቅ ቀጥሎ መሰጠት የሚባለውን ሶስተኛውን ደረጃ ማጠቃለል አለበት። ለዛ ሰው ጊዜ መስጠት፣ ለእሷ ጊዜ መስጠት፣ ጆሮ መስጠት፣ ልብ መስጠት ያስፈልጋል። ፍቅር ጆሮ ይፈልጋል። ወንድ ልጅ ፍቅሩን በደም ማዳመጥ አለበት ፍቅረኛውን። ፍቅር ልብ ይፈልጋል። ሴትም ወንድም ልባቸውን ለፍቅር መስጠት አለባቸው። ብዙ ጊዜ ወንዶች ልባቸውን ቶሎ አይሰጡም። ሴቶች ልባቸውን ዘርግፎ ይሰጣሉ ቶሎ ብለው ፈጥነው። ወንዶች ደግሞ ልባቸውን ለመስጠት በጣም ይዘገያሉ። አገባሽ አለው ብለው ሲወስኑ ነው ልባቸው የሚሰጡት። ግን ፍቅር ልብ ይፈልጋል። ልብ መስጠት ይፈልጋል። ከዛ ደግሞ ስሜት መስጠት ይፈልጋል። ፍቅርሽን ለመግለጽ ፍቅርሽን ለመግለጽ ማታፍር ራስህን ራስህን ለሚስት ራስሽን ለባልሽ ለመስጠት ማታፍሪ ማታፈገፍጊ ቆይ ለሱማ ያ ይገባውም የምንለው ነገር የሌለ በቃ ትክክለኛ የሆነ መሰጠት በደንብ አድርጎ የእውነት ብልግስና ና በቸርነት መስጠት የሚባለውን ትልቁን የፍቅር ህግ ጳውሎስ ሐዋርያ ለቆሮንቶስ ክርስቲያኖች በአንደኛ ቆሮንቶስ በ13 ላይ የጻፈው መልእክት ላይ ፍቅር ቸርነት ያደርጋል ይላል ቸርነት ማድረግ የሚችል በቸርነት የሚወድ በቸርነት የሚሰጥ በቸርነት የሚካፈል መሆን እንዲችል የሚያደርገው ትልቁ ኃይል፣ ሶስተኛው መሰጠት የሚባለው እንግዲህ መንገድ ነው እና እነዚህን ፍቅር የሚባለውን መመዘኛ አንድ ሰው ፍቅር ይዞታል ተብሎ ለምታየት ለመተርጎም የተማረከ ለመተዋወቅ በደንብ የተዘጋጀ የሰጠው ከልቡ አንድን ነገር ለመስጠት የተዘጋጀ መሆን መቻሉ። መሆኑን በደንብ ልንገነዘብ ይገባል። ብዙ እንደተማ አንድበት ተስፋ ላይ ሲጻፉ ኮሜንት አድርጉ። ምን ተማራችሁ? ቃሌዎት ያሰማልኝንም አሜንም በሉ። እንደ ልባም ሰው ደግሞ የተላኩትንም ጻፉ። ግን በመጻፋችሁ ይሄ ቪዲዮ ፊት ለፊት እንዲወጣ ሰዎች እንዲሰሙት እንዲያዩት፣ ዩቱብ እንድመረቅ ታውቃላችሁ። እግዚአብሔር ይባርካችሁ። ይሰማኑ እንደ ልባችን ጻፍልን። ቄስ አሸናፊ ከማረነኝ